ስነው ከሁለት ሳምንት በፊት ስንት ነበርኩኝ? ስልሳ ስምንት ነበርኩኝ። ዜበ አመሰግናለሁ። አሁን ስንትነኛ ማርያም? ገምቱ። ስልሳ ሁለት ይህ ህዝብ ወፈርክ፣ ወፈርክ፣ ወፈርክ እያለ በቃ ባዶ አስቀረኝ ማርያም። ባዶ ምንም የለም። አሁን ኢቭን ምን መታኝ ማርያም፣ የለውም ይህ ሁሉ ቦርጭ በቦርጭ የነበርኩኝ ሰውዬ በቃ ተያዝኩኝ። ዜዶ አሁን ጻፊልኝ፣ ታች ትገቢያለሽ አትገቢም? አትገብ እያየሁሽ ጻፊ፣ ጻፊ፣ የስ ኦር ኖ። ለሱዳን ያለ ህዝብ፣ ለተቸገረ ህዝብ ረድ አለው ብዬ ነበር። አንድ ጊዜ ረድቻለሁ። እያሰባሰብኩ በውስጥ በውጭም ሃነ ዮርዳኖስ ምትባላለች፣ ዩኬ ላይ ከሷ ጋር ሆኜ የልደቴን አከብራለሁ ብዬ አክብሬያለሁ። ዴዚን አመጣለሁ ብዬ አምጥቻለሁ። ይሄ ቃል አለን። ከዚህ በላይ የሚበልጥ ቃል አለ? ከዚህ በላይ ቃል አለን ጋር እስኪ አባቴ ከዚህ በላይ ቃል አለ ወይ? ገና ትቃጠላት አምስት ደቂቃ አይደለም እንዲገኙ እነዚህ ደሞ ወንድሜ ውሃ ጠጣ ጠጣው፣ ሆነ በሌላ ስልከኝ ያለ ነው ባሉት። አሁን እማትገባ ከሆነ ልተኛበት። አንተ አሁን ቀስቀስ ከጌም አላማ ከጌም ሙሉ ወጥቼ የነበርኩ ሰውዬ ቀስቀሰ ቀሳቀሰ አመጣ። እኔኮ አንተ ልቀጠቅጥ ነው የቆንቁት ቁጭ አድን ቁጭ ካልኩኝ ቤቴ ቦን ብሎ ነው የሚታየው። ይህንን ደሞ አልፈልግም። ቤቴ አልተስተካከልም፣ ገና አላስተካከልኩም። ቤቴን ሳስተካክል የዛን ጊዜ ነው በስርዓት ማሳች። አንተ ጀግና ነህ ዜዶ። በስላሴ ትገቢ፣ በማርያም ትገቢ ነግቢ። እዚህ ቤት ደሞ ስልክ ነው፣ ሁሉም ወሰዱት ሁሉም ስል በሌላኛው ስልክ አድርጌ እንዳ ላይ በት ልያቸው እንዴት ሄጀ ልያቸው። ታብሌት ሂዷል፣ ላፕቶፕ ሂዷል፣ ስልክ ሂዷል። ዴዚ ስራ ላይ ነች። አትገቢም ዘንድ እዛቸውን አንተ ጀግና ነህ እያለች ጻፈ። አንቺ ተይ ግቢ። አዎ አዎ፣ ኩፍ ልበል። አንተ እዚህ አዳፍተር የለውም። ነገ አዳፍተር መግዛት አለብኝ ማለት ነው። ይቺ ጥሩ ቦታ አሁን

ምን አሏችሁ ጋይዝ አ ያሽርት፣ አሁን ኮኔክሽን አስተካክለው ነው እያለ አይመጡም። ምን አይነቶች ናቸው? ኮኔክሽን አስተካክለው ነው እያሉ አይመጥም። ሆን በጣም ሆ ነበረው እና ዝም ብላችሁ አትልቀቁት፣ ስትለቁት ዘፈን አስገቡለት። ማርያምን በቀደም ዝም ብዬ ባህፌ የዘፈንኩኝ ሲጨፍር ፖስት አርጋችሁት፣ ይሄ ልጅ አበደ ለየለት ምናምን እያሉ ነበር። ተዉ እንደዚህ አታርጉ፣ በጣም መጥፎ ነው። ማርያምን ቢያንስ ባህፌን ሲጨፍር ዘፈን ከታች አስገቡለት። ጥሩ ዘፈን እኔ ከምጨፍር ጋ የሚሄድ ምር ነው። ማርያምን ዋ፣ ህዝቡ ከህዝብ ላይ ያሳብደኝ ነው።

እንደሱ ደግሞ እየሸነ ነበር፣ ዳይ እንደሆነ ማርያም ታመሜ ነበር። ህመሜን ረሳሁት። እዚህ ሲገባና ትቱ አንቺ ነይ ግቢ፣ ነይ ግቢ፣ እንቀጠቅጣቸው በማርያም። ተይ፣ ተይ፣ በማርያም አንቺ ጠግመሻል። እንደዚህ ከአኩማ ቤቱ ስለ ስላልተስተካከለች ይህ ግርፍት ይሉኛል፣ ህዝብ ይሰድበኛል። ቆይ አላሳያቸው

የሰው አይን ነው እንደዚህ የሚገርፈኝ ያለው ኔ እንጂ በጣም ደህና ነበርኩኝ። በጣም ከአህያ የሚበልጥ ጤና ያለው ልጅ አልነበረ መስት ይታክላል ወይ የሰው አይን ግን ይበላል። ማርያም በተለይ ዚ ሀበሻ አይን የሀበሻ አይን ጨው ነው። እናቴቱም ጨው፣ ጨው፣ ጨው ታቃላች ይበላሃል። በስበ ሄዶ እንዴ ነው ወይ ነይ ግቢ ወይ የራስሽ ቤሽ ከፍተሽ ነይ ምንሆኗ ነው? ወፈርክ፣ ወፈርክ እያለ ማርያምን። ገምቱ እስኪ በዚህ በዚህ ወር ብቻ ስንት ኪሎ እንደቀነስኩኝ። ከዩጋንዳ በመሄዴ በፊት እስኪ ዩጋንዳ ከመሄዴ በፊት ከሳምንት ነው ከሁለት ሳምንት በፊት ስንት ነበርኩ? 68 ነበርኩኝ። ዘይዶ አመሰግናለሁ። አሁን ስንት ነኝ? ያለው እስኪ ማርያምን ገምቱ 62 ይህ ህዝብ ወፈርክ፣ ወፈርክ ወፈር ከያለ በቃ ባዶ አስቀረኝ ማርያም። ባዶ ምንም የለም። አሁን ኤቪን ሆዴን ባሳያቸው እኮ ምንም አታይም ማርያም። ኒሎ ይሄ ሁሉ ቦርጭ በቦርጭ ነበርኩኝ ሰውዬ። በቃ ተያዝኩኝ ዘይዶ። አሁን ጻፊልኝ። እታች ትገቢያለሽ አትገቢም? እያየሽ ጻፊ ጻፊ። የስ ኦር ኖ እቺ ዜድ ሰክረሻል። እንደ ዜድ ጠጠተሻል። እዋ ዜድ ተይ። አንተ እኔ ታጠርቀኛለች ልጅ ማርያምን። እያወራ ብሄድ ናሆምን ሄዱ። አሁን ሰው የለኝም ብሎ ዶ ያጨበረብራል ማርያም። ሄዳችሁ፣ እዚህ ያላችሁት አንድ ሺ ስንት ስምንት መቶ ሰዎች ምን እያደረጋችሁ ነው? እዛ ሄዳችሁ፣ እውነትም አብዳህል። አላበድኩም፣ አላበድኩም ማርያምን ፈጣሪ መስገን ለእኔ የሰጠ ለማንሰጠ እግዚአብሔር ለእኔ የሰጠ ለማንሰጠ አባቴ እሱ እያለ እናቴ ድንግል ማርያም እሷ እያለች እነሱ የት ሂዶ ነው ኔ ማቱ የት ሂዶ እነሱ እያሉ የት ነው ሂዶ የማይተኛ የሚጠብቀኛ አምላክ አለ። አንተ እንደ ሀሳብ ማ እንዳብድለን ነው ፈልገው እኔ ግን ብዙ ሀሳብ ብዙ አላማ አለኝ። ብዙ ቃል የተገባብኝ የሞተን ሰውን ቃል ይዤ የምኖር ሰው ነኝ። ይህንን ቃል አተግብር ተብዬ እስካሁን የማተገብር ቃል አክባሪ ሰው ማርያም እስኪ እስከ ዛሬ ይህንን ነገር እዚህ ሶሻል ሚዲያ ላይ ይሄንን ነገር አረጋታለው።